አሳላሙ አሌይኩም ወረህማቱላሂ ወበረካቱሁ ውድና የተከባችሁ የቻናል ቤተ ሰዎች እንዴት ናችሁ? ሁሉማል ሁሉ ሰላም እኔ ጋር አልሐምዱ ልላ ሁሉ ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ለመስራት ያሰብኩት የኢድ ዱፎ ዳቦ ነው የምሰራው። እዝጋ ማብጊያ ሰሃን አዘጋጅቻለሁ። እዝጋ እርሾ አለኝ እዝጋ ቅመም አለኝ። እኔ ይህን ቅመም ያዘጋጀሁት ሀብሽና ድንብላል ነው። እዝጋ ደግሞ ፒኪን ፓውደር፣ እዝጋ አንድ የሻይ ብርጭቆ ስኳር፣ እዝጋ ጨዋለኝ፣ እዝጋ ዘይት አለኝ፣ እዝጋ ዱቄት አለኝ። አንደኛ ዱቄት አዘጋጅቻለሁኝ። አሁን ወደ አቦካኮን እንኳ

እና እንደ ፍላጎታቸው ይሄ የፈጨወጥ ቅመም ነው። በጣም ነው የሚያጣፍጥ፣ በጣም ሐሪፍ ዳቦ አርጎ ነው የሚያወጣው። እንደ ፍላጎታቸው ዘይት ይበቃኛል ያልኩትን አረግ ያለው የሻይ ብርጭቆ እንደ ፍላጎታቸው ትንሽን ማረግ ይቻላል፣ ግን እኔ አንድ የሻይ ማንኪ አንድ የሻይ ብርጭቆ የሚያክል ቀይር አድርጊያለሁኝ። አሁን ዱቄቴን አስገባለሁ። ይሄው ዱቄቴን አደረኩኝ። አምስት ኪሎ ዱቄት ነው ያው ኢድ አይደለም ኢድ እንደመሆኑ መጠን ያው እንግዳም ስለሚመጣ በዚህ መልኩ አምስት ኪሎ ዱቄት አርኪበታለሁ። አውቅቼ ደግሞ እንመለሳለን። ይሄው እንደዚህ እሽት እያረኩት ነው። ሲተሽ በጣም አሪፍ ነው ይወጣል። ይሄው በዚህ መልኩ አውቅቼ ጨርሻለሁኝ እንግዲህ ከስተመጨረሻ ደግሞ እንገናኛለን። ይሄ ጉቺ እንደዚህ ከረኩ በኋላ ከሁለት ሰዓት ከሃያ ደቂቃ በኋላ እንገናኛለን። ቤተሰብ ይሄው ሊጤ ቦክቷል። ጥቁር አዝሙድ ዳርጌበታለሁኝ። አሁን ወደ ፓትራ ሰሃኔ ይህ ፓትራይም በዚህ መልኩ አዘጋጅቻለሁኝ። በቅጠሉ ዛሬ የምጋክረው እንደዘፋ ባለ መልኩ ቤተሰብ ይው በዚህ መልኩ ፓትራይ ላይ ገልብቻለሁኝ። አሁን ወደ ፓትራ ውስጥ ላስገባ ነው። ከበሰለ በኋላ ደግሞ እንገናኛለን።

ነገ ደሞ ስቆር ሰው በጣም ያምራል። በጣም ልዩ የሆነ ዳቦ ድፎ ዳቦ በፓትራ ሰርቻ አለው። ቤተሰብ ዳቦ የዝ ደረጃ ደርሷል። በጣም አሪፍ ዳቦ በጣም ቆንጆ ሆኗል። እንግዲህ ደግሞ ያው ከጾም በኋላ አደለም ከሰላት መልስ ነው እንግዲህ የሚቆረሰው። ይሄንን በዚህ መልኩ እንደዚህ የሚያምር ዳቦ በቅጣ ልጋገር ያለው ቅጣልኝ ያው ይመስላል። ቻናሌችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማረግ ኮሜንት ላይ አስተያየታችሁን አስቀምጡልኝ። በቀጣዩ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ